ወደዛ ጋር ጠጋ እናድርጋና ጅቦች እየጠራ ነው። ያዙ ያዙ፣ በደንብ ያዙ። ይኸውልህ የሰው ጅብ ነው የተባለውን ሰውዬ ለማግኘት ጥረት እናደርጋለን። እስቲ ወደ ውስጥ እንግባና ደሞ የሚገጥመንን ማሳያችሁ ነው የሚሆነው። እዚህ ጭቃ ውስጥ ነው እንግዲህ የሰው ጅብ አለ ተብለን እያሰስን ያለነው ውድ ቤተሰቦች ሰዎች። ፈጣሪ ይርዳንና አንድ እውነት እናገኛለን ብዬ አስባለሁ። ውድ ቤተሰቦች ጫካ ውስጥ ይሁን ነገር አይተናል፣ ተብለን ወደዛ መተናል። እንግዲህ ሰውየውን ያገኘነው ይመስለኛል። በመከራ ዝናብ ውስጥ ይንከራተት ይሁት። መሳሪያም ይዘናል፣ ሰንሰለትም ይዘናል፣ እሱን ለማሰር እንዲመቸን በጣም ካስቸገረን ብለን ሰንሰለትም ይዘን የመጣ ነው። ያዙ በደንብ ያዙ። ይኸውልህ። ለምን አትሶኝም? ለምን ትከታተልኛለህ? ማን ላከ?

መጀመሪያ አፍታኝና ጅቦቹ እንዳይመጡ በፉጫት ልመልሳቸው። አለበለዚያ ከመጡ ይበለውናል። ወንድሜ ወደ ጅብ ተቀየረ። እንዴት አድርጌ ነው ወደ ጅብ የምቀይረው? እዛ ላይ ክፍፍል ላይ ተጣልተናል። ወንድሜን ወንድሜን ወደ ጅብ ቀየረ ከምል እሷን አልቀይርም። የተወሰነ ብድር ከኔ የወሰደ ወደ አራት መቶ ሺህ ብር አካባቢ ተበድሮ ነበር፣ አልመልሰልኝም። እኔ ደግሞ አንድ ነገር ልንገር በትክክለኛ እውነትን የምትፈልግ ከሆነ የእኔ ዚህ ጋር መድረስ የእኔ መኪና መለዋወጥ የሚያስቀናቸው ሰዎች ይሄ ሊሉ ይችላሉ። በእምነት ሲሆን እራሱ እለው ላይ ያለው አጋንንት የጅብ መንፈስም ከሆነ ምናምን ሊናገርና እገሌ ነው ብሎ ሊያወራ ይችላል። ያኔ እኔ ከሆንኩኝ እኔ እቀጣለሁ። አንድ የአባቴ ልጅ ክሱ ነው። እንዴት አድርጌ ነው ወደ ጅብ የምቀይረውስ?

እንዲሆነ እያለ ሲያወራ ነበር። በእርግጥ የሚታይ መረጃ አልቀረበም። ውድ ቤተሰቦች እንደ መንፈስ ነገር የሚያስቸግረው የሚታይ መረጃ የለም። ወንድምን አግኝተን መልሱን ካላገኘን ድጋሚ ሱዳን ሄደስ የሚባለው ነገር ሱዳን ሄደ ነው መተቱን ያሰራው የሚባልም ነገር አልበት ምክንያት ሰላም፣ የትርታ ሚዲያ ቤተሰቦች እንደምንቆያችሁን ዛሬም በዚህ ጫካ ውስጥ ተመልሰን ተገናኝተናል። ውድ ቤተሰቦች ታስቡ ስትጨነቁ ለነበራችሁ ደህና ነኝ፣ እጄም ተሽሎኛል። የተነከስኩትም ደህና ነኝ። ያው በቤት ውስጥ የነበረውን ቪዲዮ አይታችሁታል። ሚስቱና ወንድሙ የሰጠኝ ነገር ምንም ስላላሳመነኝ ድጋሚ የሰው ጅቡን፣ የጅቦቹን አለቃ ዋና የተባለውን ለመፈለግ በዚህ ጫካ ድጋሚ ተገናኝተናል። ዶፍ እያዘነበ ነው አታምኑኝም፣ ከሌሊት 11 ሰዓት ጀምሮ ከዚህ ጠባቂና ሌላም ጋርድ ከጀርባ አሉ። ከነሱ ጋር ሆኜ እዚህ ጫካ ውስጥ ነው ያለሁት፣ ሌሊት 11 ሰዓት ይወጣኒ። ይሄን እውነት ለማግኘት ስል በዚህ በዝናብ በዚህ በዶፍ በጭቃ ውስጥ ቀኒን ጃለ። ያልተቀረጹ ብዙ ነገሮች አሉ። ጫካ ውስጥ ብዙ ነገሮችን ስናደረግ ነበር። ውድ ቤተሰቦች፣ ምን መናገር እንዳለብኝ አላውቅም። እስቲ አሁን ደግሞ አንድ ምልክት አይተን ወደዛ ልንሄድ ነው እሱ ይገኛል ወደ ተባለበት ቦታ ለደህንነት ጥንቃቄ አድርግ ስትልኝ በነበረው መሰረት ከጎን ያለው ወንድሜ በጣም ብዙ ነገር ልምድ ያለው በጥበቃ ላይ እንዲሁም ደግሞ በአደን ብዙ ጊዜ የቆየ ነው ወንድሜ። እስቲ ራስን በማስተዋወቅ ጀምርልኝ፣ ስምን ተናግረ ጀምርልኝ እስቲ። እሺ፣ አመሰግናለሁ ያው እኔ በዚህ በዚህ ቦታ ላይ በጣም ከፍተኛ ልምድ አለኝ። እናን ችግር የለውም። የሚያሳስብ ነገር የለውም። ይሄኛው ነገር ይሄ እኔ ቤተሰቦች በጣም ተጨምቀው ነበረ ለደህንነት ባለፈው የደረሰብኝ ቁስልም ለም ቪዲዮንም እያሳየው ነበር። ከዛ አንጻር ነው የተጨነቁትና፣ ይሄ ልጅ እንግዲህ በሰው በሰው ያገኘት ነው። በጣም በዚህ ስራ ላይ ልምድ አለው። እንደዚህ ስራ በማፋለም ላይ ደህንነትንም ይጠብቃል ተብሎ ከእሱ ጋር ነው እንግዲህ እየተዘዋወርኩ ያለሁት። ውድ ቤተሰቦች፣ አሁንም ድጋሚ ወደ ውስጥ እገባለሁ። እንዳልኳችሁ ለሊት 11 ሰዓት የጀመርነውን ፍለጋችን ይኸው እንቀጥላለን። ወደ ውስጥ ደግሞ ጫካ ውስጥ ገብተን የሰው ጅብነ የተባለውን ሰውዬ ለማግኘት ጥረት እናደርጋለን። እስቲ ወደ ውስጥ እንግባና ደግሞ የሚገጥመንን ማሳያችሁ ነው የሚሆነው። ውድ ቤተሰቦች እንግዲህ ጋርዱ እንዳልኳችሁ ከኋላ ነው፣ እኔ ግን በየቦታው እየተዟዟርኩኝ ቼክ አረጋለሁ። አንድ ይበስብሰናል እዚህ ነሳ እናገኝ ምንም የምናቆመው ነገር የለም። ወደዚህ አካባቢ ነው ጥቆማ የደረሰን፣ እዚህ ዛፎች ውስጥ ነው በአሁኑ ደግሞ ይገኛል። ባለፈው ትንሽ ገለጽ ያለ ቦታ ነበር። አሁን ቢያንስ ኔ ያላቅም ከሁለት ሰዓት በላይ ተጎዘናል። ወደ ጭቃ ውስጥ እንዳለ እየወደቀን እየተነሳ ነው። እዚህ ጭቃ ውስጥ ነው እንግዲህ የሰው ጅብ አለ ተብለን እያሰስን ያለ ነው። ውድ ቤተሰቦች ሰዎች ፈጣሪ ይርዳንና አንድ እውነት እናገኛለን ብዬ አስባለሁ። በጣም ቦታው ያስፈራል። ምን ሰሞን ድምጽ እየሰማችሁት ከሆነ አላውቅም። እኔ በሕይወቴ እንደዚህ ሪስክ ያለው ስራ ሰርቼ ነውም አላውቅም። ለሕይወቴ በጣም አደጋ የሆነ ቦታ ውስጥ ነው ያለሁት እኔ። ቤተሰቦች እንግዲህ በተቻለ መጠን እየተዟዟርኩኝ እውነቱን ለማግኘት ጥራለሁ። እስቲ ወደ ዳገቱ እንወጣለን። ዳገቱ ላይ የሆነ ያው ለደህንነት ያትስጉ ከኋላ ጋርዶቹ ስላሉ ምንም የሚያሰጋ ነገር የለም። በዚህም መንገድ አለ እየተዛዛርኩኝ ብቻ ይህን የሰው ጅብ የተባለውን እውነት ዛሬ ሳላገኝ ከዚህ አልሄድም። በቃ እስቲ ጋርዶቹም ጥሩልኝና የቀረውን ነገር ማየ ነው የሚሆነው። ተከታተሉ ውድ ቤተሰቦች። ጫካ ውስጥ የሆነ ነገር አይተናል ተብለን፣ ወደዛ መጥተናል። እንግዲህ ሰውየውን ያገኘ ነው ይመስለኛል። በመከራ ወይ ዝናብ ውስጥ ይንከራተት ይሁት። እንግዲህ ከጋርዱ ጋር ሆነን ወደዛው ልንሄድ ነው። ይሁሉ ጫካ ጫካ ውስጥ አሁን ዝናብ ስለሆነ እንግዲህ ለህይወታችንም አደጋ ነው። መሳሪያም ይዘናል፣ ሰንሰለትም ይዘናል። እሱን ለማሰር እንዲመቸን በጣም ካስቸገረን ብለን ሰንሰለትም ይዘን የመጣ ነው። ውድ ቤተሰቦች እንግዲህ በቃ ባካችሁ ጋርዶቹም ተዘጋጁ፣ ና ሄደን የምንይዘው ይዘው ነው የሚሆነው። አሁን ምርጫ ስለሌለን በዚህ ሰዓት ነው ሰዓቱ። አሁን በመከራን ያገኘ ነው። በጣም ለሁለት ሰዓት ተኩል ያህል ነው የተጓዝ ነው። ውድ ቤተሰቦች አሁን በመከራን ያገኘ ነው። አሁን ተመልሶ ሳይሰወርብን ገብተን የምንይዘው ይዘው ነው የሚሆነው። እሺ ጋርዶቹ ተዘጋጁ፣ ተዘጋጁ፣ ልንሄድ ነው። በደንብ ካሜራማን ያዝልኝ። ከተጋጁ ጋርዶች ወደ ሄደን እንይዘዋለን። ሰንሰለቱንም ማዘጋጁትና አስረን ለማዋራት እንሞክራለን። ውድ ቤት ሰዎች ቀጥታ ወደ ልናመራ ነው። ውድ ቤተሰቦች እንግዲህ ከጋርዱ ጋር ወደ ዛው ነው። ና ና ና፣ ግርማ ና፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ በደም ያዝ። ይወል ግለጽ፣ አንተው ና፣ በደም ያዝ፣ ግጥም ማርጋ ያዝ። ናው ረዛ ናው ረዛ ጠጋርጋ እንዳይእ እንይ ይል አቁመ አቁመቀ ስማ፣ ይውል ተረጋጋና፣ ጓ ሰንሰለቱን አምጡት። በሰንሰለት ነው ግጥም አድርጌ ማስረህ ሰማህ። ቆይ ለምን አትሆኝም? ምንድነው ምታወ ለምን አትሆኝም? ለምን ትከታተልኛለህ? ማነው የላከ? ማንም አላከኝም። እኔ ስለሚስትህ ስለ ልጅም ሁሉንም እውነት አውቃለሁ። አንተን ልረዳ ነው የመጣው። ደግሞ አንድ ማንም አላውቅም። ግጥም ሰማኛ። አሁን እጅ በሰንሰለ ግጥም አድርጎ ታስሯል። ውድ ቤተሰቦች እንዳለ እጁ ታስሯል። ምንም የምታመጣው ነገር የለም። ይኸውልህ በጸባይ ስለ ልጅህም ስለ ሁሉም የማውቀው ነገር አለ። እውነት በጸባይ ሁሉንም እውነት ነገር እኔ ልረዳ ነው የመጣሁት። ወንድምህ ምንድን ነው ያደረሰብህ? ሚስትህ ምንድን ነው ያደረሰችብህ? እኔ ከአንተ ጎን ለመቆም ነው የመጣሁት። እባክህ ልጄ እንዲያድግልኝና በህይወት እንዲኖርልኝ ይፈልጋለሁ። ሁሉ ነገር ታስሯል። ምንም የምታመልጥበት ነገር ስለሌለ ሁሉንም እውነት እንድትነግረኝ። ለምን ትከታተለኛለህ? ትሆኝ አንተ እርግጥ ልጄን ታውቀዋለህ አቋሉ ባካላ ገንቻው፣ እባክህ ካሜራማን፣ ስልክ ስልኩን አዘጋጅልኝ፣ አምጡት ስልኩን አምጣ። ስልኩ ይኸውልህ፣ ይኸው፣ ይሄው ሚስት፣ ይሄው ልጅ። ከእኔ ጋርስ እቤታችሁ እጅ ቆይታ ሳደርግ ነበር። አሁን የተከራዩበት ብዙ ጊዜ ቀይረዋል፣ ቀያይሯል። ወንድም ምንም፣ ይኸው ይሄ ወንድም አይደል? እሱን ማየት አልፈልግም። አራት መቶ ሺህ ያበድሬዋለሁ 300 ሺህ ያበድሬዋለሁ እያለ ስንት ነገር ውስጥ ይኸውልህ፣ እኔ ይኸውልህ መረጆች አለኝ፣ ቪዲዮ አለኝ። በሰላም ልፍታና ቁጭ ብዬ ማውራት መፈልገው። አንተ ሰው ነህ፣ አውሪያ አይደለህም። እኔ ከጎን ልቆም ነው የመጣሁት። በቃ እሺ፣ ካወቀው ሁሉን እንዳወራ ከፈለክ መጀመሪያ ፍታኝና ጅቦቹ እንዳይመጡ በፉጨት ልመልሳቸው። አለበለዚያ ከመጡ ይበሉናል። ችግር የለውም ና ሞገስ ና ፍታ፣ ልመልሳቸው። ፍቱኝና ልመልሳቸው አለ። ና ፍታ ሞገስ። ለእኔም ለእኔም ትተርፉኛለህ። ችግር የለውም መኪና ውስጥ እንሄዳለን። ሲጀመር ከዚህ ቦታ እንወጣለን። እኔ ይልክ

ውድ ቤተሰቦች እንግዲህ ከብዙ ዴቆች በኋላ ተመልሰን ተገናኝተናል። በመኪና ውስጥ ዝናቡ በጣም አደገኛ ነው። ከዛ ቦታ መራቅ ብለናል፣ ለሴፍቲያችን ስንል እንግዲህ በመኪና ውስጥ ተመልሰን ተገናኝተናል። አሁን ተረጋግተሃል። አንተ እስክትረጋጋ አንዳንድ ምግብ እያቀመስ ነው ነበረ። በቅጡ ምግብ ከቀመሰ ራሱ ሁለት ሶስት ቀን ሆኖት ነበር። ና በጣም ሰውነቱ ምን የምታዩትን እናንተ ብለር ስለሆነ ብዙ ነገሩን አታዩትን። በጣም ይከብዳል ያለበት ነገር ፊቱ ገርጥቷል። ብዙ መከራ ችግር የተቋቋመ ነው ና እኔ ቤት ጄ ይሉ አሁንም ግልጹ ምነግር ነገር ሚስትንም ማዋር ይቻሉ፣ ልጅንም ማዋር ይቻሉ፣ ወንድምንም ማዋር ይቻሉ። ስለዚህ አንተ የው ነገር እንደደበቁኝ ገብቶኛል። የው ነገር እየደበቁ የው ነገር እንዳሴሩ ስለገባኝ ወደ አንተ የመጣሁት እንጂ እኔ አንተን ለመጉዳት፣ አንተ ሰው ልኮኝ ቢሆን ያኔ መሳሪያ ይዤ ነበር። ከኋላ ነው ሁለት ቀን የመጣሁት አሳድጄ መግደል ችል ነበር ወይ ነገር ማረግ ብፈልግ። ግን እኔ አንተን እውነት አለክ፣ ሰው ነው የጠቆመኝ። እሱን ሰው ደግሞ በቅርቡ ማገናኘክ ይሆናል። ምን እንደተፈጠረ ንገረኝ እስቲ። እኔ ከጎን ለመሆን የመጣሁት መኪና ውስጥ ማወራው፣ ውድ ቤተሰቦች ቤት ውስጥ መግባት አልፈልግም። መጀመሪያ ሁሉንም እውነት ቁጭ ለማውራት አለብን ስላለ ነው። ስለዚህ ያለውን ነገር ንገረኝ። እንግዲህ በመጀመሪያ ላይ ያው በሰዓቱ ለነከስኩ ንክሻ ቅድሚያ ይቅርታ ጠይቃለሁ። እስካሁን ቁስሌንም እያሳየሁት ነበር። ውድ ቤተሰቦች አሁን ደም አገግም ያለው ታነስም ብዙ ነገር ተወግቼ ተሽሎኛል። ምክንያቱም እኔ ትክክለኛ የሰው ልጅ ነኝ። በውስጡ ብዙ ያሸው ውሸት አለ። ግን ከአጠገቤ እንድትሄድልኝ ስል ነበር የነከስኩ። ልትቶኝ አልቻልክምም። ምክንያቱ ደግሞ በቃ ወንድሜ ቅድም ስትነግረኝ ነው እንደውም ስለ ልጄ ስላነሳብኝ ነው ተረጋግቼ ልቆም የቻልኩት እንጂ አልፈልግም ነበር። ወንድሜን አይደለም የልጄን እናት ባለቤቴንም እጠረጥራታለሁ። እርግጠኛ መሆን ባልችልም ይህንን አድርገውኝ ከሰውነት ተራ ያስወጡኝ ሁለቱ ናቸው ብዬ ነው ማስበው። ምክንያቱም እኔ ነጋዴ ነበርኩ። እኔ ቀን ስራ ሰርቼ ገንዘብ አጠራቅሜ ከጓደኞቼ ጋር እቁብ ጥለን ከብት ንግድ በቀላሉ አይደለም የደረስ ነው። የተለያየ ነገሮችን ነግደን በህጋዊ መንገድ እየሰራን ከረጅም ጊዜ በኋላ ነው ትልቅ የከብት ነጋዴ የሆንኩት እና ከጊዜ በኋላ ከዛሬ ሰባት አመት በፊት ባላወቅኩት ምክንያት ራሴ ተለወጥኩ። መጀመሪያ እንደም ራሴን ያገኘሁት ሜዳ ላይ ወድቄ ነው። ምን ሆኜ ከቤት እንዴት እንደወጣው አላቅም። ወደ ቤት ገብቻ ያለውኝ ቤት ከገባው በኋላ ሌሊቱን እንዴት ሆኜ ከቤት እንደወጣው አላቅም። በተደጋጋሚ ያን አይነት ነገር ሲደጋግበኝ ወደ ጫካ ወደ ጫካ ውስጥ ነው በተደጋጋሚ የሚወስደኝና ለሊት ለሊት ላይ ይቀያይረኛል። እዚህ ላይ እንድትረዳ የምፈልገው ባለፈው የነከስኩ ቀን ዋሽቻለሁ። እኔ እንኳን የጅብ አለቃ ልሆን ቀርቶ ራሴም ጅብን ፈርቼ ምኖር ነኝ። ሁለተኛው ደግሞ ከቤተሰብ ነው የተወረሰ ያልኩ ከቤተሰባችን ምንም አይነት እንደዚህ አይነት መንፈስ ያለበት የለም። እንደዚህ አይነት ሴጣን መንፈስ ያለበት የለም፣ በቤታችን የለም። ውሸቴ ነው። አባቴ ነው ከአባቴ የወረስኩት ብዬ ያልኩህ ውሸቴ ነው። ከአባቴ የወረስኩት ስራ ነው እና ወንድሜ እንዳልከው 400 ሺህ ብር አበድሬዋለሁ፣ አበድሬዋለሁ የሱ 400 ሺህ ብር አለብኝ ብሎ ያለው ውሸቱን ነው። እሱ እንኳን 400 ሺህ ብር ቀርቶ 400 ብር በኪሱ የለውም። 400 ብር አለ 4 ብር በኪሱ የለውም። አሁን ግን በከተማው ጥሩ ሀብታም ከሚባሉ ዝርዝር ውስጥ የሚይዘው መኪና የሚለብሰው ልብስ ሚንቀሳቀስበት ባለፉ ሳገኘው ሁለት ቀን የተለያየ ቀን እንኳን መጀመሪያ ላአውሯ ስሞክር እና እኛ ጋር ሲመጣ የያዘው መኪና እንኳን አንድ አይነት አይደለም። ይህን ያህል ነው ህይወቱ የተቀየረው። እርግጥ ነው እኔ ለሊት ለሊት ይቀይረኛል። በእርግጥ ለሊት ለሊት ላይ ባልጠበቅኩት ሰዓት ድሮ ጸሎት በማደርግበት ሰዓት ላይ ይቀይረኛል ወደ አውሬነት እና ራሴን መቆጣጠር ማልችልበት ደረጃ ላይ ያደርሰኛል። ምን እንደሚፈጠር ምን እንደምሆን አላውቅም በዛን ሰዓት። ስለዚህ የግዴታ ልጄ በህይወት መኖር አለበት የሚለው እንደምድሜ ጫካ ውስጥ ቀረሁኝ። ለምን ቢያንስ እኔ ራሴን በምለወጥበት ሰዓት ራሴን በማላቅበት ሰዓት ልጄ በጣም ስለሚወደኝ በጣም ስለምንግባባ ልጄ ላይ አደጋ ባደርስ የሚል ፍራቻ በውስጥ ስላደረብኝ ማለት ነው። ጫካ ገብቼ ለልጄ ስል ነው ጫካ የገባሁት። እሱ ሀብታም ሆኗል። ሆኗል። አዎ በተደጋጋሚም እዚህ ጫካ ድረስ ከአንድም ሁለት ሶስቴ ሶስት ሰዎች አስከትሎ መሳሪያ ይዞ መጥቷል፣ ሊገለኝ። እያየሁት እንዳላየ ተደብቄ ነው ያለፍኩት። እንጨት ላይ ወጥቼ፣ መኖር ማልችለውን እንጨት ላይ ነው የወጣሁት። እሱን ለመሸሽ ማለት ነው። እና አሁንም አንተ የመጣ ሰዓት ትልቁ ተልከህ ነው ብዬ ያልኩ። በቃ ከሁለትም ሶስት ጊዜ ከአንድም ሁለት ሶስት ጊዜ መሳሪያ ይዞ ሰዎች ይዞ ሊገለኝ ጫካ ውስጥ መጥቷል። እዚህ መኖሬን ደግሞ ባለቤቴ ነግረዋለች ብዬ ነው የማምነው። ለምን በተለያየ ወቅት ምግብ ይዛ ትመጣለች። ምግብ ይዛ ስለምትመጣ ማደሪያዬን አላሳያትም፣ ስለምጠረጥራት ስለምፈራት እሷን እና እሱን ስለሆነ የምጠረጥረው። ምግብ ይዛ መምጣት የጀመረችው በመጀመሪያ ጊዜ እሱ መሳሪያ ይዞ ከመጣ በኋላ ነው። ከዛ ሁለቱ የተናበቡት ነገር አላቸው ብዬ በማለት ልጄ እንዲያድግልኝ፣ በህይወት እንዲኖርልኝ ስለፈለግኩኝ ብቻ ርቀት ላይ እየሄድኩኝ ምግቡን እቀበላታለሁ። በመጀመሪያ ቀን መታ ስትመለሳታኝ እኔ መንገድ ላይ ቀድሜ ጠበቅኳት እና ከኔ ነው የምትመጪው ለምን መጣሽ ብዬ ስላል ለአንተ ብዬ ምግብ ይዤ መጥቼ ነው አለች ምግቡን ተቀበልኳት ያን ምግብ ከበለው በኋላ ግን ይሰውረኛል ያን ምግብ ከእሷ ተቀብዬ ከበለው በኋላ ይሰውረኛል አንዱ ለት ሶስቴ እንደዛ ከሆነ በኋላ ምግቡን እቀበላታለሁ እዚሁ ጫካ ውስጥ ለአዋፋት እሰጠዋለሁ ደግነቱ አዋፋቱን አይገላቸውም የሚገለኝ ሳይሆን ራሴን ሰው እንዳልሆን የሚያደርግ መድኃኒት ነው እያሰሩ ያሉት ሁለቱን የምጠረጥርበት ምክንያት ትልቁ ነገር ይሄ ነው አንደኛ እሱ መጀመሪያ ቀን ከአንድ ሁለቴ ሊገለኝ ሶስቴ ለምን ሊገለኝ መጣ መሳሪያ ይዞ? እሷ ስሷ መታ ማታቀው መጀመሪያ ጊዜ እሱ መጥቶ ከሄደ በኋላ ምግብ ይዛ እንዴት መጣች የሚለው ነገር ውስጥ ውስጤ ገብቶ ነው። ሌላው እንዳልከው እሱ ሀብታም ሆኗል፣ ናጧላው ግን ከየት መጣው የሚል ጥያቄ ውስጥ ነው ያለሁት። ድሮ መጠጡ ቀርተዋል ከአባታችን የወረስ ነውን ንብረት ተካፈልን። አብላጫውን ለሱ ነበር የሰጠሁት። ስራ ስለማይወድ እኔ ስራ ስለምሰራ ለወጣለሁ ችግር የለም ብዬ ጓደኞችም ተጨምረው ስጠው፣ በቃ ይስራበት፣ ይለወጥበት፣ አንተ ሰርተህ ታገኛለህ፣ ስራ ሞያ አለህ፣ ብዙ ሰው ያቃል፣ ያሰራል ስላሉ አብላጫውን ለሱ ሰጠሁት። እሱ ግን ያንን ሁሉ ገንዘብ አጠፋ። እርሻ መሬቱን ሸጠ። የአባቴን እርሻ መሬት ሸጠ። የነበሩትን ከብቶች ሁሉ ሸጠ። ስለዚህ ራሱ ገንዘቡን አጠፋ። ምን የሆነ በቃ መጠጣት ነው በመግረው አይሰማም። ምንም ማድረግ ስለማልችል እኔ ካለኝ ላይ ጭራሽ ገንዘብ ሰጠዋል። ነገር ግን የመጨረሻ መጨረሻ ላይ እኔ እንደዚህ ሆንኩኝ። እሱ ደግሞ እንዳልከው አዎ፣ ሀብታም ሆኗል። መኪና መቀያየሩን ግን አላውቅም። በጣም ሀብታም መሆኑን ግን አውቃለሁኝ። ምክንያቱም ራሴን በመሆንበት ሰዓት ተደብቄ ሰው እንዳያይን ተሸፋፍኜ፣ የአካባቢው ሰው አውሬ ሆኗል ብሎ ስለሚለኝ ሰው እንዳያይን በመፍራት ተሸፋፍኝ ልብሴን ቀያይሬ ራሴን ቀያይሬ ምንዱባን መስዬ ከተማ ውስጥ ሄዳለሁ፣ ወይም ለማኝ መስዬ ከተማ ውስጥ ሄጃ አየዋለሁ። የሚኖሩትን ኑሮ አያለሁ። ግን እሷ በተደጋጋሚ ቦታውን እንደምትቀያይር አውቃለሁ። በቀላሉ አላገኛትም። ስለዚህ ልጄን እራሱ ለማየት አልፈልግም ነበር። ለምን ልጄን እኔን የሚከታተል ሰው ስላለ ነው። እሷና እሱ ጫካ ውስጥ መኖሬን ያወቁት ቦታውን ብዬ ስላመንኩኝ ልጄ ጋር ከቆምኩኝ አባትየው መጥቶ ነበር ከተባለ ልጄን ይገሉብኛል፣ ሊጎዱብኛል ብዬ ስለምፈራ ማለት ነው። እና ወደ ቤት መሄድ የሚለውን ነገር እኔ አልፈልገውም። ወደ ቤት መሄድ አልፈልግም። እኔ ወደ ቤት ሄድኩኝ ማለት ልጄ በህይወት አይኖርም፣ ልጄን ይጎዱብኛል። ይሁላ አሁን የምነግር ነገር ውድ ቤተሰቦች፣ የሁላ መከራ የሁላ ፍዳ ነው። ከጀርባ የሆነ እውነት እንዳለ ጠርጥረን ነው የገዛ ሚስትም የሆነ የደበቀችው ነገር አለ። ወንድምህም ልጅ ነ ምንም በማያውቀው የተሰቃየው እሱን ነገር ደግሞ ተረድቻለሁ። ስለዚህ በመጀመሪያ ሁለቱ ነገር እንዲጠረጠርክ የሚለውና ና እኔየሚያየውበት ነገር እኔየሚያጣራሁት ነገር ስላለ አንተ የነበርክበት የብር መጠንና ሁለቱ መሀል መጀመሪያ ላይ ሶስት ዓመቷን ሰላም ነበሩ። ከዛ በኋላ ነው ጸብ የጀመሩት ከአንዳንድ ሰው መረጃ አለኝ። ስለዚህ ስለዚህ ነገሮች ሁሉ እንድትነግረኝ እፈልጋለሁ። እኔም እነግር እውነት አለ። ምክንያቱም ሁለቱ ተመሳጥረው የሆነ ነገር እንዳረጉ ጠርጥሬ ነበር። ውድ ቤተሰቦች ደግሞ እንደፈራሁትም አልቀረም የሆነ እውነት እየወጣ ነው። አሁን ያለውን ሁሉንም ነገር እንዴት ነግረህ፣ ከመጀመሪያው እንዴት ጠረጠርካቸው? እስቲ ስላለው ነገር ዘርዘር አድርገህ ንገረኝ። ያው እንደነገርኩ እንግዲህ አሁን መጀመሪያ ላይ ብዙ ሰዎች አንዳንድ ነገሮች ያወሩኝ ነበር። በተለይ በጣም የምወደው የቅርብ ጓደኛ ወዳጅ አለ። እኔን ለዚህ ንግድ ያበቃኝ እና በጣም ሴት ደስ ይለዋል ብዙ ነገር ያደርግልኛል። አንድ ወቅት እንደውም ከብት ለነጋዴ ሰጥተን፣ ለነጂ ሰጥተን መጥተን ከብቶቹ መሀል ላይ ተይዘውብን፣ በዘራፊዎች ተይዘውብን፣ ገንዘብ ተጠይቀን የምከፍለው ገንዘብ አልነበረኝም እና ያን ሁሉ ገንዘብ ከፍሎ ከብቶቹን ያስለቀቀልኝ እሱ ነው እና ያንን ገንዘብ ደግሞ አልመለስኩለትም። ልመልስል ስለው አልፈልግም፣ እኔ አንተ እንድትለወጥ ነው የምፈልገው እያለ በተደጋጋሚ ግን ራስን ጠብቅ እያለ ይመክረኛል ምን ማለት ነው ብዬ ስለው፣ ባለቤትህን እና ወንድምህን እጠረጥራቸዋለሁ። በተደጋጋሚ ያላቸው ቀረቤታ ጥሩ አይደለም፣ የሚያደርጉት ነገር ጥሩ አይደለም፣ ብዙ ነገር ደርሼባቸዋለሁ፣ ግን ራስህን ጠብቅ ይለኛል። እና እኔ ባለቤቴን በጣም ስለምወዳት አይ ባለቤቴን ስለምወዳት፣ ለእኔ ክብር ስላላት፣ ለእኔ ቦታ ስላላት ይህን አታደርግም ብዬ አልኩት። ግድ የለም ራስህን ጠብቅ፣ በቃ እኔ አንተን ከማጣ ራሴን ባጣ ይሻለኛል የሚለኝ የቅርብ ጓደኛ ነበረ እና ወንድሜም ደግሞ ወንድሜ ስለሆነ ይህን አያደርግም። ጠጭ ስለሆነ ከሆነ ያው እንግዲህ ምንም ማድረግ አልችልም፣ ጠጭ ነው፣ ጠጭ ሆኗል ብዬ ነው ያልኩት እና እሱ ራስን ጠብቅ፣ ራስን ጠብቅ ሲለኝ ወንድሜ ጠጭ ስለሆነ፣ ጸባዩ ስለተቀየረ፣ ዱርዬ ስለሆነ በቃ ለገንዘብ ብሎ ይገለዋል ብሎ ነው የሚያስበው ነው ያሰብኩት እና እሷም ደግሞ ገንዘብ አውጥታ ለእሱ ስትሰጠው እሱ ከደረሰብኝ ብላ በመፍራት እኔ ላይ ሌላ የሞት ወይም የአካል ጉዳት ታደርስብኛለች፣ ይህንን ሰግቶ ነው ብዬ ነበር መስለው። እና መጨረሻ ላይ ግን እሱ ሲለኝ የነበሩት ነገሮች ሁሉ እየሆኑ መጡ እና አላመንኩትም ነበር እሱን። ራሱ እንደዛ ሲለኝ ገንዘብ ስለሚሰጠኝ እንድለወጥ እያለ መልሶ ራሱ ነው እንዴ እንዲሚያደረገኝ እንዲሚለኝ ነው፣ ማንን ነው ፍራ ሚለኝ እያልኩኝ ስል በተደጋጋሚ ራስን ጠብቅ ሲለኝ ሲለኝ መጨረሻ ላይ እንዲኮንኩኝ በኋላ እዚህ ጫካ ከመግባቴን ሰምቶ እንደተጎዳና ራሱም ሊያገኘኝ ፈልጎ እንዳቃተው ሰማው። የሆነ በብዛት የምንገናኝበት ምንዝናናበት ቦታ አለ። እኔ ብዙም አልጠጣም፣ ግን ሄዳለሁ ከሱ ጋር ለመጫወትና እዛ ሄጄ ቁጭ ብዬ ራሴን ቀይሬ ቁጭ ብዬ ሳዳምጥ ሰዎች ሁሉ እሱ ሲነግረው እያሉ ነበር የሚያወሩት ስለ እኔ። እሱ ሲነግረው የት እንደደረሰ ጠፋ አብርሃም፣ የት እንደገባ አጣ ነው ግን ወንድሙ ጋር ችግር ያለ ይመስለናል እያሉ ይሉ ነበር እና አጥኑን ሊም ብሎ ገንዘቡን ይከፍላሉ ወንድምየውማ በቃ ምናምን እያሉ ሲሉ፣ ባለቤቱም አለችበት ምናምን የሚባለውን ወሬ ሰማ። በመጨረሻ ጊዜ ያው እንደነገርኩ ቅድም መጀመሪያ ቀን ሁለት ሰዎችና መሳሪያ ይዞ ነው የመጣው። ጫካ ውስጥ መሳሪያ ይዞ ሲመጣ እኔ ተደብቄ አየሁት። በአጋጣሚ ነው ያየሁት። በአጋጣሚ የሚጠጣ ፍለጋ ሲሄድ እሱ ሲመጣ አየሁትኝ። ተደብቄ ካየሁትኝ በኋላ ሁለቱን ሰዎች ከፊት እሱ ከኋላ ካየሁት በኋላ ራሴን ደበብኩኝ ዞሮ ዞሮ ሙሉ ቀን ደክመው ሄዱ ከደከሙ በኋላ እንደገና ድጋሚ ለሁለተኛ ጊዜ እሷ እኔ አሁንም እሷ ውሃ ፍለጋ ስወጣ ነው ምግብ ይዛ ስመጣ ተደብቄ አይቻት መጨረሻውን ላይ ሄድኩኝ እሱ እስከመጣበት ቦታ መጣ ተመለሰች ከዛ ተቀትያት ከጀርባዋ አልፌ ሄጄ መንገድ ላይ ምግቡን ተቀበልኳት እና በላሁ ያን ምግብ የበላው ቀን በጣም ራሴን አመመኝ ራሴን መቆጣጠር አውቃተኝ እና ወደኩ ወድቂ ከሰዓታት በኋላ ራሴን አወቅኩኝ። ራሴን ካወቅኩኝ በኋላ ተላልጫለሁ፣ ተጋግጫለሁ፣ ምን እንደተፈጠረ አላውቅም። በኋላ ላይ በቃ አመንኩ። እሷ ወይ እሱ አንድ ነገር አድርገዋል። እሱ ሊገሌ መጣ ስላልሆነለት እሷ በምግብ ይዛ መጣች ብዬ ነው የደመደምኩትኝ፣ እና በዚህ ነው ሁለቱንም ልጠረጥራቸው የቻልኩት ነው። ውድ ቤተሰቦች፣ በጣም ከባድ ነገር ነው የሰማነው። ምንም ያል ነው አሁን ማድረገው ነገር ምንም ምልክ ነገር የለም። ወደ ቤት እንሄዳለን። አሁን ካሜራው ማጥፍተን ብዙ ነገር እናወራለን። ብዙ ነገሮችን አድርገን ወደ ቤት ሄደን ሁሉን ነገር የምናጣራ ነው። ይህንን እውነት ሳልደርስበት ወደ ኋላ ምለው ነገር የለም። ስለዚህ ውድ ቤተሰቦች ቀጥታ ማድረገው ነገር ትንሽ ረፍት አድርግ፣ ተጣጠብና ወደ ቤት ሄደን የምናጣራ ነው የሚሆነው። ሚስትህም ወንድምህም ሁለቱንም ማግኘት ፈልጋለሁ። ከጀርባ የደበቁ ሴራም እንደሆነ እኔም ማወቅ ፈልጋለሁ እና እኔም ያገኟቸው መረጃዎች ያጣራው ስላለ ቀጥታ ወደዛ ነው የምንሄደው። ውድ ቤተሰቦች ጠብቀኝ። እዚህ ጋር ማሲዝ ነገር ግን ያ ወዳጄ ስለ ልጄ ሳነሳ ተው ስለ እሱ ይለኛል። ልጅ ይለኛል እና ምክንያቱ የተደበቀ ነገር አለ ብለ ታስባለህ? እንግዲህ አሁን ባየሁት ነገር የተደበቀ ነገር አለ ብዬ ነው የማስበው። ልጁ ምንም ሆነ ምንም፣ ያው ልጁ ሕፃን ነው እነሱ ጋር ያን ያደርጋል ብዬ አላስብም። ግን ተው ስለ እሱ ልጅ አታንሳ እንደሚወድ እንደውም፣ የተነገረው ነገር አግብተህ ሌላ የተሻለ ህይወት እየኖርክ እንደሆነ ነው እነሱ እየነገሩት ያለው። ሚስትም ይህን ሚስጥር ደብቀዋለች። አዎ አግብቶ ሌላ ህይወት እየኖረ ነው ብላ ለልጅም የነገረችው አላውቅም። እንግዲህ ይህን የሚያውቀው ያ ወዳጄ ነው፣ እና ልጄ ነው የሚያውቀው። ምክንያቱም እኔ ይህን እሷ እንደምትለዋለች ብዬ አላምንም አላውቅምም። ግን ወዳጄ፣ በፊት እንደዚህ ሳልሆን በፊት እኔ እኮ የልጄ እናትና ስል ተው ስለ እሷ አታንሳብኝ ነው ስለ የልጄ እናትና ስል ተው ነው። ስለ ወንድሜም ሲያነሳ የልጄ አጎት እኮ ነው ተው ስለ ልጄ አታንሳ ነው የሚለኝ። ልጅና እነሱ አይገናኙም። ነገር መሀል ይኸው ነገር አለ ብለን ምታስበው እገምታለሁ። የተደበቀ ነገር አለ ብዬ ገምታለሁ። ምን እንደሆነ ግን አላውቀውም። ያው ምግቡን ስበላ መሆነው ነገሮች እንዳሉ ሆኖ ወደ አውሬነት የቀየረኝ የነሱ ድርጊት ነው ብዬ ነው ማስበው። ግን እውነታው ምኑ ጋር እንደሆነ አላውቅም። እሱ ያርገው እሷ ታርገው ግን እግዚአብሔር ነው የሚያውቅ። አውድ ቤተሰቦች የሆነ የተደበቀ ሚስጥር እንዳለ እኔም ጠርጥሬ ነበረ። አሁን ቀጥታ ማድረገው ነገር ቢኖር ወደዚያው ቤት እናመራለን። በመጀመሪያ ግን አንተ ረፍት አርግ፣ በደንብ ብላ፣ ትንሽ ረፍት ያርግና ወደ በኋላ ላይ ካልሆነም እኛ ጋር አድሮ ነገም ቢሆን ሄደን ይሄን እውነት የምናወጣ ነው የሚሆነው ይህን እውነት ሳላቅ እኔ እንቅልፍ አይወስደኝም። ምክንያቱም የሰሩት ሴራ በጣም ከባድ ነው፣ መናገር ይከብደኛል። ብዙ ቤተሰቦች ያየሁት ዝናቡ፣ ብርዱ፣ ሁሉ ነገር ብቻ ብዙ በጣም ከባድ ነበር። አሁን ቀጥታ ወደዛው ነው የምንሄደው። ቀጥታ ወደዛው አምርተን ያለውን ነገር አጣርተን ይህን እውነት የምናወጣ ነው። ስለዚህ አይዞ፣ ከጎን ነን። ቀጥታ ወደዛ እንሄዳለን። ቤተሰቦች ጠብቁን።